ሲገባው ለሌሎች ዲንን ማስተማር ሲገባው፣ ይኸው በዚህ ዕድሜው በዚህ መንዙማና ነሺዳ ተለክፎ በአስራ ሁለት መስመሮች ውስጥ አስር የውሸትና የቅጥፈት ስንኞችን አነሳላችኋለሁ። ምን ብሎ ጀመረ? በነቢዩ ሰበብ ነው ሰማዩ ከፍ ያለው አለ። ኢና ሊላሂ ወኢና ኢለይህ ራጂኡን። አላህ ምን ብሎ ሲያበቃ፣ ረፋዐ ሰማዋቲ ቢገይሪ አመዲን ተረውናሃ፣ ለእናንተ ምንም እማታይዋት የሆነች ችካል ሳይኖራት ሰማይን እኮ ምን አደረግናት? ከፍ አደረግናት አለ ማን እራሱ። ለነቢዩ መሐመድ ሰበብ ብሎ አይደለም ሰማይን ከፍ ያደረገው። ውሸት ነው። አላህ አንድም ቦታ ላይ ይሄን የፈጠርኩት እናንተን የፈጠርኳችሁ ሰማይ ምድሩን የፈጠርኩት ተራራን የቸከልኩት ምድርን ደግሞ ለጥ ያደረግኩት ለሙሐመድ ነው ወይም በሙሐመድ ሰበብ ነው አላለም። ነቢዩ ሙሐመድ ሰለላሁ አለይሂ ወሰለም ልክ እንደ ሌሎች መልእክተኞች እሳቸውን መልእክተኛ ናቸው መልእክት ሊያደርሱ ብቻ ነው የመጡት። ስለዚህ ይሄ ወጣት ሊመከር ይገባዋል እና አምሳሎቹ ሌሎች ወጣቶችም ሊመከሩ ይገባቸዋል። ሸሪአ ላይ መዋሸት ከባድ ወንጀል ነው። ቀጠለና ምን አለ? ጨረቃ ኮከቡ የተንጠለጠለው ጨረቃ ኮከቡም የተንጠለጠለው አለ። ውሸት ነው። ጨረቃ ኮከብን ለምን እንዳንጠለጠለ አላህ ምክንያቱን ነግሮናል። ያ በሰፊው ቁርአን ላይ ተጠቅሷል። አሁንም እንዲህ ሲል ውሸቱን ቀጠለ። በነቢይ ሰበብ ነው ምድሩ የተቸከለው አለ። ሲጀምር ምድር አልተቸከለም። ምድር ልሙጥ ተደረገ። ከዛስ ተራራዎች ደግሞ ችካል አልተደረጉ ተራራዎች ደግሞ ምን ተደረጉ? ችካል አልተደረጉ። አሁንም ውሸቱ ይቀጥላል። በነቢይ ሰበብ ነው ሁሉም የከመለው በነቢዩ ሰበብ ነው ሁሉ የከመለው አለ። በፍጹም ለምሳሌ እኛ የሰው ልጆች ስንባል እሳቸው ከውልን ስናበቃ እንኳን አልከመልንም። ናቂሶች ነን፣ ጎዶሎዎች ነን። ነቢያትን ብቻ ነው አላሁ ስብሃነው ተዓላ ማእሱም ያደረጋቸው። ከዛ ውጭ ሀታ ሶሃባዎች ጉድለት አለባቸው ሰዎች ናቸውና ማለት ነው። ስለዚህ ይሄም ወጣት ሆነ ሌሎች ወጣቶች ሊጠነቀቁ ይገባቸዋል። ባንቱ ነው መሽተቱ አንበርና ሚስኩ አለ። አንበርና ሚስክ እንግዲህ የሽቱ አይነቶች ናቸው። በሳቸው ሰበብ ነው መሽተቱ ይላል። እሺ እሳቸው እዚህ ምድር ላይ ከመወለዳቸው በፊት ምን ነበረ? ይሄ አንበርና ሚስክ የተባለው ይሸት ነበር ወይስ አይሸትም ነበር? ይሸታል። ስለዚህ ውሸት ሆነ። ከእሳቸው ሞት በኋላስ? አሁንም እንደምናየው ከእሳቸው ሞት በኋላ አሁንም ድረስ አንበርና ሚስክ ይሸታል። ስለዚህ አሁንም ይሄ ወጣት ዋሽቷል። ይሄው ውሸት ያልሆነች አንድ ንግግር መጣች። ምን ምትል ረሱላላህ አሰላሙ አለይካ። አዎ ነቢዩ ሙሐመድን ሰለላሁ አለይሂ ወሰለም ሰላምታ ካላችሁበት ሆናችሁ አቅርቡልኝ፣ ለእኔ እኮ መላኢካ ያደርስልኛል አሉ። ምን ስንል አሰላሙ አለይከ አዩህ ነቢይ ወረሕመቱላሂ ወበረካቱ። ትርጉም አሰላሙ አለይካ የአላህ ሰላም በእርሶ ላይ ይሁን፣ አዩህ ነቢይ፣ የተከበሩት ነቢይ ሆይ

ልጅ ተኝቶ የሚያድገው እዛ ጠባብ ሆድ አለ። እዛ ጠባብ ሆድ ውስጥ ተኝተን እንድናድግ ቅርጽ የሰጠን የአይን የአፍንጫ መልካችንን ሩሕ እንዲነፋብን የሚያደረገው ማን ነው? አላህ እንጂ በነቢዩ ሰበብ አይደለም። በፍጹም ይሄም ውሸት ነው። ቀጠልና አሁንም ውሸት ምን አለ? ባንቱ ተገናኘ ሩሕ ገጀሰድ ባንቱ ተገናኘ ሩሕ ገጀሰድ አለ። ሩሕ ነብስ ማለት ናት፣ ጀሰድ ማለት አካል ማለት ነው። የመጀመሪያው የሰው ልጆች አባት አደም ይባላል። አላህ በሁለት እጆቹ ከጭቃ ፈጠረው። ከዛ በኋላ ያንን ጭቃ ሩሕ ማለት ነው ራሱ አላህ ነፋበት። ስለዚህ አላህ እንጂ አደም ላይ የነቢዩ ሙሐመድ አባት ላይ የእኛም አባት ላይ የሰው ልጆች ሁሉ አባት ላይ ነፍስ የነፋበት ጭቃውን ወይንም ደግሞ ጀሰዱን ከነፍሱ ላይ ያገናኛቸው እኮ በነቢዩ ሰበብ አይደለም የተገናኙት አላህ ስለፈለገ ነው፣ ነፍስን ከአካሉ ጋር ያገናኘው ስለዚህ ይህም ከባድ ውሸት ነው። ቀጠለና ምን አለ በነቢይ ሰበብ ነው ልጅ የሚወለደው፣ በነቢይ ሰበብ ነው ልጅ የሚወለደው አለ። አሁንም ይህም ውሸት ነው። በነቢዩ ሰበብ አይደለም ልጅ የሚወለደው አላሁ ስብሓነሁ ወተዓላ እንዲፈጠር የሚፈልገውን ልጅ ይፈጠራል። ቀጠለና አሁንም ሌላ ውሸት ደረጃ የሚያደርሰው ክፉ ሳያስነካ ረሱሉላህ አሰላም አለይካ ደረጃ የሚያደርሰው ክፉ ሳያስነካ አለ። ይሄም ውሸት ነው። ከዚህ ምን እንረዳለን? አብዛኛው ሰው ማለት ነው ይሄ ልጅ የተለቀቀለትን ቲክቶክ ላይ ሳይ ወደ 35 ሺህ ሰው በላይ ይሄንን ነገር ላይክ አድርጎታል ውስጥ ያለውን ሳይሰማ ከአስራ ሁለት መስመሮች ውስጥ ሁለቱ ብቻ ናቸው ረሱሉላህ አሰላሙ አለይካ የሚሉት ጤነኛ ንግግሮች፣ የተቀሩት ጠቅላላ ውሸት በእስልምና ላይ የተቀጠፉ ቅጥፈ ስህተት ከመሆናቸው አኳያ ሰው ግን ላይክ አድርጎታል በምን የተነሳ አንድ አብዛኛው ሰው ስለ ሃይማኖቱ ጠንቅቆ ስለማያውቅ ሁለተኛ እንዲህ ቅላጼ ነሺዳ መንዙማ ሲሆን ሰዎች ግጥሙንና ውስጡ ያለውን ከእስልምና የሚያስወጣ ንግግር ከዚህም አልፎ እስልምና ላይ የተቀጠፈ ንግግር ሳይሆን የሚሰሙት ሙዚቃውን ቅላጼውን ዘፈን ድራማ የመውደድ አባዜ ሰውን እዚህ ድረስ ወስዶታል ስለዚህ ይሄ ወጣት ተውበት ሊያደርግ ይገባል እና መሰሎቹም ተውበት ሊያደርጉ ይገባል ኢብራሂም ዓለይሂ ሰላም በዚህ እድሜው ነው ይሄ ልጅ በነበረበት እድሜ ነው